በሮማ ካቶሊክ ቤተ ክርስቲያን የመጀመሪያው አሜሪካዊ ሊቀጳጳስ ሮበርት ፕሪቮስት ማን ናቸው? ሮበርት ፕሪቮስት አዲሱ የሮማ ካቶሊክ ቤተ ክርስቲያን ሊቀጳጳስ ሆኖ ተመርጠዋል። ሰዓት በቫቲካን ቅዱስ ጴጥሮስ አደባባይ የተሰበሰበው ሕዝብ የተመረጠ አዲሱ አዲሱ ሊቀጳጳስ መሆናቸው በይፋ ከመነገሩ በፊት ረጅም ሕይወት ለጳጳሳችን እያለ ድምፁን ጮክ አድርጎ ደስታውን ሲገልጽ ነበር። የ69 ዓመቱ ሮበርት ፕሪቮስት 267ኛ ሊቀጳጳስ ሆኖ ሲሾሙ መጠሪያቸውም ሊዮ 14ኛ እንደሚሆን ተነግሯል። ምንም እንኳን አብዛኛውን የአገልግሎት ዘመናቸውን ያሳለፉት በላቲን አሜሪካ ቢሆንም የሮማ ካቶሊክ ቤተክርስቲያን ለመጀመሪያ ጊዜ አሜሪካዊ ሊቀጳጳስ መሾሟ ነው። ሊቀጳጳስ ሊዮ 14ኛ ቅስናቸውን ከመቀበላቸው በፊት በፔሩ በሚሽነርነት ረጅም ዓመታት አገልግለዋል። በ1955 በስፔናዊ እናታቸውና የፈረንሳይና ጣሊያን ደም ካላቸው አባታቸው በቺካጎ የተወለዱት ፕሪቮስት በ1982 ቅስናቸውን ተቀብለዋል። ከሶስት ዓመት በኋላ ወደ ፔሩ ቢያመሩም ወደ አሜሪካ ለተለያየ አገልግሎቶች ይመላለሱ ነበር። የፔሩ ዜግነት ያላቸው ፕሪቮስት ከተገለሉ ማህበረሰብ አባላት ጋር በመስራት እንዲሁም ልዩነቶችን ለማጥበብ በመጣርም ይታወቃሉ። በሰሜናዊ ምዕራብ ፔሩ የአንድ ቤተክርስቲያን መጋቢ በመሆን ለ10 ዓመት ያህል ያገለገሉት ፕሪቮስት በካቶሊክ ሴሚናር ውስጥም በመምህርነትም ሰርተዋል። ሊዮ 14ተኛ ሊቀ ጳጳስ ሆኖ ከተሾሙ በኋላ በተናገሩት የመጀመሪያ ንግግር በሞት ለተለዩት ሊቀ ጳጳስ ፍራንሲስ ያላቸውን ፍቅር ገልጸዋል። አሁን ድረስ ደካማውን ነገር በብርታት የተሞላውን የሊቀ ጳጳስ ፍራንሲስ ድምፅ ሲባርከን ይሰማናል ብለዋል። በጋራ ከእግዚአብሔር ጋር እጅ ላይ ተያይዘን ሁላችንም ወደ ተሻለ ነገር እንሻገር ሲሉም በቅዱስ ጴጥሮስ አደባባይ ተሰብስቦ ደስታውን ለሚገልጸው ሕዝብ ንግግር አድርገዋል። በፔሩ በምሽነርነት አገልግሎት ላይ ሳሉ ሊቀ ጳጳስ ፍራንሲስ በፔሩ ችላላዮ ጳጳስ አድርገው ሾሟቸዋል። በምርጫው ላይ በተሳተፉት ካርዲናሎች ዘንድን በላቲን አሜሪካ ጳጳሳትን በመምረጥና በመሾም ቁልፍ ሚና ያላቸው የጳጳሳት አለቃ ሆኖ በማገልገላቸውም በሚገባ ይታወቃሉ። ሊቀ ጳጳስ ፍራንሲስ እንደ አውሮፓውያን አቆጣጠር በ2023 ኤጲስቆጶስ አድርገው ከሾማቸው ከጥቂት ጊዜ በኋላ ካርዲናል አድርገው ሾመዋቸዋል። የሊቀ ጳጳስ ሊዮ 14ኛ አመለካከቶች ምንድን ናቸው? በካቶሊክ ቤተ ክርስቲያን ውስጥ ሊቀ ጳጳስ ፍራንሲስ ጀምሯቸው የነበሩ ለውጦችን ያስቀጥላሉ ተብሎም በርካቶች ዘንድ ይታመናል። ፕሪቮስት ደስተኞችን፣ ስደተኞችን፣ ድሆችን እንዲሁም አካባቢን በተመለከተ ሊቀ ጳጳስ ፍራንሲስን እምነት ይጋራሉ። ካርዲናል በነበሩበት ወቅት የአሜሪካን ምክትል ፕሬዚዳንት ጄዲ ቫንስን አቋም ያለምንም ማወላወል ከመሞገት ወደኋላ አላሉም ነበርም። የትራምፕ አስተዳደር ሰነድ አልባ ስደተኞችን ወደ ኤልሳልቫዶር ሲያጓጉስ ተችተው አቋማቸውን በጽሑፍ ያጋሩ ሲሆን ቫንስ በፎክስ ኒውስ ላይ ቀርቦ የሰጠውን ቃል መልስም እንዲሁ አብጠልጥለው ተችተዋል። ጄዲ ቫንስ ተሳስቷል፣ ኢየሱስ ሌሎችን ያለንን ፍቅር ደረጃ እንድናወጣለት አልጠየቀም ብለዋል በጽሑፋቸው። ሮበርት ፕሪቮስት ምንም እንኳን አሜሪካዊ ቢሆኑም እንዲሁም በካቶሊክ ቤተክርስቲያን ውስጥ ያለውን መከፋፈል በሚገባ የሚያውቁ ቢሆኑም ቤተክርስቲያኒቷን ወደ አንድ ያመጣሉ ተብሎ ተስፋ ተጥሎባቸዋል። በላቲን አሜሪካ ረጅም ዓመት ማሳለፋቸው በመጥቀስ ብዙዎች ከአርጀንቲና የተገኙት ሊቀጳጳስ የጀመሯቸውን ስራዎች ያስቀጥላሉ ይላሉ። ቫቲካን ፕሪቮስት ለረጅም ዓመት በላቲን አሜሪካ ማገልገላቸውን በማስታወስ ከሊቀ ጳጳስ ፍራንሲስ በመቀጠር ሁለተኛው ላቲን አሜሪካዊ ሊቀ ጳጳስ ስትል ጠርታቸዋለች። በፔሩ በነበሩበት ወቅት ከጾታዊ ጥቃት ጋር በተያያዘ ስማቸው የተነሳ ቢሆንም ያገለግሉባቸው ቤተ እምነቶችና አብሯቸው ያሰሩ አባቶች ምንም አይነት ተሳትፎ የላቸውም ሲሉ ተከላክለውላቸዋል። አዲሱ ሊቀ ጳጳስ በተመሳሳይ ፆታ ግንኙነት ላይ ያላቸው አቋም ግን ግልጽ አይደለም። ነገር ግን ወግ አጥባቂ የሆኑ ካርዲናሎች ሳይቀሩ ከሊቀ ጳጳስ ፍራንሲስ የዘለዘበ አቋም እንደሚኖራቸውም ያምናሉ። ሊዮ 14ኛ ሊቀ ጳጳስ ፍራንሲስ የተመሳሳይ ፆታ አፍቃሪ ጥንዶችን መባረክን በሚመለከት መመሪያ ሲያስተላልፉ፣ ምንም እንኳ ጳጳሳት ውሳኔውን እንደሚያገለግሉበት አገር ባህልና አውድ እንደተረጎሙ ቢገልጹም ድጋፋቸውን ገልጸዋል። ባለፈው ዓመት ስለ አየር ንብረት ለውጥ በተናገሩበት ወቅት ያኔው ካርዲናል ፕሪቮስት ከቃል ወደ ተግባር የምንሸጋገርበት ጊዜ አሁን ነው ብለው ነበር። የሰው ልጅ ከአካባቢው ጋር የተናበበ ግንኙነት መመስረት እንዳለበት ያስተምራል። በቫቲካን የኤሌክትሪክ መኪናዎች ጥቅም ላይ እንዲውሉ እንዲሁም ከፀሐይ ብርሃን የሚገኝ ኃይል ስለመጠቀምም በመስበክም ይታወቃሉ። ሊቀ ጳጳስ ሊዮ 14ኛ ፍራንሲስ ሴቶች ወደ ጵጵስና እንዲመጡ ለመጀመሪያ ጊዜ ውሳኔ ሲያስተላልፉ ድጋፋቸውን ገልጸዋል። ይህ ሪያልቲ ሚዲያ